ቤዛ ፍቅርን አነቀቻት። ባርኮቴ ባርኮቴ አሁንም ለአደይ ስሜት እንዳለውና መቼም ቢሆን እንደማይረሳት ነገራት። ዴቭ ኪንጎንና ዳይመንድን ከዚህ በኋላ በፍጹም ላያችሁ አልፈልግም። ከአደይ አጠገብ እንድትርቁልኝ እፈልጋለሁ። ስላደረጋችሁልኝ ነገር አመሰግናለሁ ነገር ግን በፍጹም ከዚህ በኋላ ለአደይ እኔ አለሁላት ብሎ አባረራቸው። በጣም ያሳዝናል። ደመቀ ደመቀ ወደ ገጠር ደውሎ አደራህን ሮማንን በአደራ መልኩ የሰጠሁ ላንተ ነዋሹ እንደምንም ብዬ ነገሮችን አስተካክዬ እና ገንዘብ ሲኖረኝ መጥቼ እኔ ራሴ እወስዳታለሁ በማለት አደራ ሰጠው። ቤዛ ዛሬ ቤዛ ሁሉም ጠፈጠፏት ሊሊ በጥፊ እንዲሁም ደግሞ ኤላ በጥፊ ኧረ ባርኮቴም ሳይቀር ብቻ ግን ፊቷ በረዶ እስከሚመስል ድረስ እሳት እስከሚመስል ድረስ ተግራም ተቀኝም አጋይተው ለቀቋት። ፍቅር ለካስ እያስመሰለች ነበረ። አንቺ ተነሺ። እንዴ ኧረ አሁን እኮ ለሊት ነው። ምኑነሽ ነው ስትላት፣ አደይ ትሰምኛለሽ? አሁን እኮ እማ ይሄደች ማለት ትናንትና ያ ሁሉ የቅርታ ውሸት ነበር ማለት ነው። እና ምን አስበሽ ነበር እኔ ፍቅር ነኝ አንቺን የቅርታ የምጠይቅሽ? ለዛውም ደግሞ በዲቭ መተሽብኝ። እማዬ ጋ ልጣላልሽ ትፈልጋለሽ እንዴ? ባንቺ የተነሳ ምን ታውቂያለሽ ፍቅር፣ እኔ ራሴን እየወቀስኩኝ ነበር በጣም ምክንያቱም እስከዛሬ የእውነት ፍቅር ይችልጅ ካልባነ እንደ ቅርታ ከልባኔ እንዴት ስራ የምታግዘኝ እያልኩኝ እራሴ ጎቅሸው ነበር በጣም ታሳፍሪያለሽ አለቻት። ባክሽተይ ቤዛ አደይን አስጠነቀቀቻት። ከዚህ በኋላ እባርኮቴ ስርስር ብትገቢ እኔና አንቺ ይለይልናል። አርፈሽ ስራሽን ብትሰሪ ይሻልሻል። ከባሌ ራስ ወረድ በይ ብላ ማስጠንቀቂያ አሰጠቻት። ሊዲያ ልሊ እና ኦሌ እስከ ዛሬ ይዟት ነበረ። አሁን ግን አስሮ ፈታት መሰለኝ። ኤላየን በጣም እየረበሸችው ነው። ኤላየ ጋሂዳ ሂዳ አንዴ ዳንሱን፣ አንዴ ጭፈራውን ስትጨፍር እንዴ? ቆይ አልመጣም እዚ ቤት ድጋሚ አይንህም ማየት አልፈልግም ብለኛል ነበር እንዴ ብልሽኛል ነበር እንዴ ብሎ ሲላት እና ምልርግ ብለህ ነው እንዴ አለች ወይ ጉድ ትገርሚያለሽ! ግን ለማንኛውም፣ ለካ ናኦሊ ውጭ ሀገር ስለሄደ ነው አይደል እዚህ የመጣሽው? እና በስርአት ተቀመጭ። እስኪ ተነሽና አንቺ አይቶ ሻይ ያፍልልኝ ብላ ስትል፣ አይ ኤላ፣ ለሴት ላይ ክብር ስላለው ተናጋሪ ምን ላስፍላልሽ እንዴ እሷ ተቀምጥ። አንተ ምን ችግር አለው ሚስቴ አይደለች እንዴ? አይ እኔ ቀለበት አላየሁም እንግዲህ እጣትህ ላይ። ሊዲያ፣ አሁን ስነ ስርአት ሽንብት ይሻልሻል ከዚህ በኋላ እኔ ማለት እሷ፣ እሷ ማለት ደግሞ እኔ ነን ብሎ በጣም ተቆጣት። ብቻ ግን ሊዲያን ይቺ ሰራተኛ ቆይ አንተ ጓደኞችስ ምን ይልሃል፣ እሷን ይዘህ ስትሄድ ሰራተኛ ብላ ስትለው በጥፊ አጋጭቶ ለቀጠል ድጋሜ እዚህች ቤት ድርሽ ላለው ብት እኔ ኤላ አይደለሁም ብሎ በጣም ተናደደባት። ሊዱ ሊልዬ ከወደ ጓዳ ስትመጣ እንዴ ቆይዲት ውስጥ የት ሄደች? ባክሽ ሄደች ማለት ያልተናገረችውን አጠይቄ ብቻ ግን አጸያፊ ቃላት ስትናገር አባረርኳትም ብሎ ሲል ውይ፣ አንተ ልጅ ሁሉንም አባረር አባረር፣ ብቻ ጠያቂ እንዲያናጣ እዩልሽ ልል እኔ ባንቺ ከመጡብኝ ማንንም አልሰማም። ደግሞም አሁን አባዬ ጋር ድርጅቱን የማስተካከለው ነገር ስላለ እኔ ሄዳለሁ። አንቺ ግን እዛም ቤት ስትሄጂ ራሱ በደንብ ተጠንቅቀት ብሎ መለሰላት። እሺ ምንም ችግር የለውም፣ እኔ እኮ ለዚህ ነው የምወድህ፣ ነገር ግን መቆየት አይቻልም ስትለው እሺ አልቆይም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ቪዲዮዬን እስከ መጨረሻ እንደምትከታተሉኝ በአክብሮት እጠይቃለሁ። ኪንጎና ዳይመንድ ስለ አደይ እያወራ መቼም የኪንጎ ነገር በጣም አስቸጋሪ ነው እናም ትሰማኛለህ ይኸውልህ አደይ ከዚህ በኋላ አትሆንህም እና ደግሞ አየህ ለምን እምቢ እንዳለችህ አባቷ ለማትወደው ሰው ሊድራት ነበር እሷስ ለፍቅር የምታስብ ይመስልሃል እንዴ ብሎ ሲለው ቆይ እና ቢሆንስ ምን ችግር አለው እኔን አግብታኝ አብረን እንኖራለን ደግሞም አረብ ሀገር ወስዳታለሁ። እረ ተው ተው ተው ተው እረ ተው አንተ ሌተው፣ ግን እኔ እስከ መቼ ድረስ ነው እ አንተ እንዴ ወደ ቀልብህ የምትመለሰው አደይ ገንዘብ አትፈልግም ብሎ ሲለው አይ እንደማትፈልግና እንደምትፈልግ አውቃለሁ ተው ብቻ ብሎ በመነጫነጭ ፍቅሩን ወደ ደመቀ ተናገረ። ከዛም ተው በቃ ብቻ ግን እኔ ለሁሉም ነገር ለአደይ ደስ ብሎኛል፣ ወደ ስራዋ ስለተመለሰች። ፍቅር ፍቅር ዳይመንድ እና ኪንጎጋ ሂዳ እንዴት ናችሁ? ብላ በሰላም አወራቻቸው። ከዚያም ረረረ ደግሞ ዛሬ በጣም አምሮብሻል። ሲቀጥል ይሄ ፈገግታና ይሄ ዝምታ ምንድን ነው? አደይን ስላመጣችኋት አመሰግናለሁ። አደይና ና እኔ እኮ እማያስታርቃ፣ ይቅርታ ጠይቂያት፣ እህትማማቾች ይሆናናል። ምን ባላምንሽም ግን እሺ። እና እናቴ ልታናግር ፈልጋ ያደይን አባት ቁጥር ፈልጋ ነበር ታውቃላችሁ ብላ ስጠይቃቸው፣ ኪንጎ ዳይመንዴ በጣም አራዳ ስለሆነ ከፈለግሽው እኔ ሰጥሻለሁ፣ ነገር ግን ለአሁኑ አላቀውም ብሎ መለሰላት። ከዚም ኪንጎ ተነሰነ። ለነገሩ ሮማንን ስለምናመጣ ችግር የለውም ሲል አፉ ላይ ቅድም አረግም ቀረቷን ተሌተው የሚወራና የማይወራ ላይ ለማንኛውም አፍሽሪ ብሎ አታለላት። ምክንያቱም ዳይመንድ በጣም አራዳ ነው። ይች ልጅ ምን አስባ ነው እንደዚህ ልትል የቻለችው? በማለት ውስጡን እያብሰለሰለ ይገኛል። ለማንኛውም ሄድኩ ብላ ስትሄድ፣ ይች ልጅ ግን ታውቃለህ ስትለፈልፍ ነው እንጂ ደስ የምትለው፣ እንደዚህ ስትል በፍጹም ደስ አትለውም እያለ ማውራት ጀመሩ። ሊሉ ቀጭ ቋ እያለች በአስፋልቱ ስትመጣ፣ እሺ እስኪ ተመልከታት ግን እያሉ ማውራት ጀመሩ። እሷ እኮ በቃ አትሰማህም። አሁን ኤርፎኗን ሰክታ አለማ፣ ሌላው አለም ነች። እንደንተና ኔስ በራሳችን አለም መች ነው ፈታ የምንለው ብሎ ሲናገር አልገባኝም። አቦ ባክህ ገብቶሃል አለ እ ለማንኛውም ቢያናግሯት አልሰማ ስትል ሄደው እጃቸውን ያዟት። ቆንጆ ምን ሆነሽ ነው? እንደምን እናንተ፣ ምን ፈለጋችሁ? ቆይ ቢያንስ በሰላም መጣችሁ ወይ አይባልም እንዴ? አሪያት ውስጥ እና እኔ ምን አገባኝ? እኔን ብላችሁ አይደል የሄዳችሁት፣ ስለምታፈቅሯት ነው እንጂ ማለት አደይ ነው፣ አደይን ብላችሁ ነው። እሺ አንቺስ ማንም ብለሽ ነው የሄድሽው? ምን ብቻ ግን እዛ ሰው አለኝ ብለሽ ባልሆነ፣ አንቺ አደይን አትወጃትም እንዴ? እኔ ማለት ወንድሜ ብዬ ነው የሄድኩት። እ ያም ይሁን ይዝሩ። አንቺም ሂደሽ አላብረሽ ባክ፣ ተወኝኝ ያሁን አንቺ ግን የት ጋር ማን ጋር ነው የምትሄጁ? ኤላጋ ነው ወይስ ደግሞ ና ኦልጋ? ባክቶኝ፣ እኔ እስኪንወራረድ ሲባባሉ ዳይመንድ ኤላጋ ኪንጎ፣ ደግሞ ና ኦልጋ ነው ብለው ትናንት ማታ በተጫወቱት ሲያስይዙ ኪንጎ ተበላ ብዬ ነበርኩ ምክንያቱም ናው አሁንማ ሂዷል እኮ ውጭ ሀገር ስትል፣ ወይኔ ቀደመኝ እንዳለ፣ አንተ ብትሄድ ነው እንዴ ስትለው፣ አዎ መሄድማ አለብኝ፣ አዎ ና ሳልሄድ ነው እየተባባሉ መቀላለዳቸውን ቀጠሉ። ፍቅር ቁጭ ብለው እያወሩ እያሉ፣ አደይ እና ባርኮቴ ከዛ እኔ ምልሽ አደይ፣ እስኪ ንገሪኝ ስለ ገጠር ቆይታሽ እና ደግሞ ምንም እኮ አውርተን አናውቅም ብሎ ሲላት፣ አው በእርግጥ አውርተን አናውቅም። ነገር ግን አሪፍ ነበረ፣ ያው ከመሰቃየት ውጭ በጣም በተለይ ዲብ አው፣ የዲብማ ታውቃለህ፣ እዛ ሳየው እኔ ጋር ታስሮ ብቻ አይደለም እናቴን ልጅሽን ለልጄ ሊል ቀርቶ ብቻ ለእኔ ምን ያህል መስዋዕት እንደሚከፍልልኝ እና እንደሚታገል አውቄያለሁ ተረድቻለሁ፣ ብላ መለሰችለት። እኔም እኮ ልመጣ ነበር፣ ነገር ግን ያው አላደል፣ ቤዛም በጣም ችግር ውስጥ ስለነበረች ነው ብሎ መለሰላት። አረ ችግር የለውም፣ እኔ ግን ዲቭም፣ ኪንጎም፣ ዳይመንድም ብቻ ሁሉም ለእኔ ቦታ ምን ያህል እንዳላቸው ገብቶኛል በማለት መለሰችለት። አው ዴቭ በጣም ይወድሻል፣ በጣም ያፈቅርሻል ብሎ መለሰላት። ከዛን እኔ ግን እንደ ወንድም ነው እንጂ የማየው ሌላ ነገር አላየም፣ አለች ምን። አዎ እኔ እንግዲህ እንደ ወንድም እንጂ እንደ ሌላ ነገር ላየው በፍጹም አልችልም ስትል፣ እንዴ እና አንተስ ቤዛን ታፈቅራታለህ ብሎ ጠየቀችው፣ ብላ ከዛም በኋላ አይ እስኮልቱ ትክክለኛውን ስሜትና እንድትናገኝ የምፈልገው ብላ ስጠይቀው በእርግጥ ያን ጊዜ ወይስ በእኔ ተናደ ነው ማለቴ፣ እኔ ያላፈቅርህን ብዬ ስላልኩህና ያ ፍቅርህን ስላልተቀበልኩኝ እሱም ነገር አለ። ነገር ግን በሰዓቱ እንደዛ ብለሽ ስትሄጂ አሁንም ከልቤም ከውስጤም ከሁለ ነገሬም አፈቅርሻለሁኝ። እንዳንቺ አይነት ሴትም አፍቅሬም አላውቅም። ሲቀጥል ስሜቴን በመግለጽ የምራሱ አፍሬም አላውቅም ያኔ ግን እንደዛ ተተሽን ስትሄጂ ደግሞ ዲብ ምን ያህል እንደሚያፈቅር ሳይ የጥፋተኝነት ስሜት ተሰማኝ። በድንገት ደግሞ ቤዛ ይህን ያህል አመት በዚህ ምክንያት ነው ትቼ ሄድኩ ብላ እንደዛ ስትናገረኝ ወደ ሰ ሄድኩኝ። ግን ድብልቅልቅ ያለ ስሜት ነው የሚሰማኝ። ግን አደይ በህይወቴ እንዳንቺ ያፈቀድኩትና የወደድኩት ሰው የለም ብሎ ሲነግራት አደይ ከላይም ባይሆን እንኳ ውስጧ ፈገግ አለ። ምክንያቱም እንግዲህ ያው አደይም ተወዳም ቢሆን ተወዲህም ማንም ቢላትም በትክክለኛው እንደምታፈቅረው ያስታውቃል። ባርኮቴን ገና ባርኮቴ እኮ ነው የምትለው። ያስተቃቀፋ ራሱ ቄንጣለው። እናም ለማንኛውም ዲፍ በጣም ይወድሻል፣ በጣምም ያፈቅርሻል፣ እናም ይንከባከብሻል ምናምን እያለ ሲላት እንደ አጋጣሚ ይህንን ጉር ዴፍ ሰማ። ከዛ መጣና ደግሞ ዛሬ ምን ላይ ናችሁ? ሲል አረ፣ ምንም ያው እያወራን ነው። ለማንኛውም እኔ ልሄድ ብሎ ባርኮቴ ሲነሳ፣ አረ ተቀመጥ አንተ ሱ ወንድም አይደለም እንዴ? አለው። አያይ የምታወሩት ሌላ ነገር ካለ ብዬ ነዋ። አይ ችግር የለውም ያሚሁን፣ ምንም የምናወራው ነገር የለም። ለማንኛውም እኔ ልነሳ ብላ አዴ ስትሄድ፣ ም ለጊዜው የፍቅርን እንደዚህ ማስመሰልና እንደዚህ መናገር ለሁሉም ዝም ብላለች። ዲቭን በጣም ይቅርታ ከዚህ በኋላ ኮ እኔ ተቀይሬያለሁ፣ አደይንም ይቅርታ ጠይቄያታለሁ። ዴቭ ስለዚህ አንተና እኔ በአንድ መሆን እንችላለን፣ ለሁሉም ይፋላ አርግ ብላ ስትለው፣ ቆይ አንቺ ሴትዮዋ አብደሻል እንዴ? ይኸውልሽ ለመጀመሪያ ጊዜ ነው አደይን ይቅርታ ያጠየቅሽው፣ ሲቀጥል ደግሞ አንቺ ማንን ይቅርታ ብለሻል? እንዲህ አሁን ይቅርታ እማየ ፊት እኮ ስለሆነ ማናገር ፈርቼ ነው ብላ ስመልስለት በቃ፣ በይታዩ ለማንኛውም ውዴ ቻናል የቤተሰቦች የዛሬ ዴ ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ